ሀይ ጋይስ፣ ሊዮኔን ከሊዮ ቪኤፍኤክስ ዛሬ በአይክሎን 3ዲ ሶፍትዌር መሰረታዊ ትምህርታችን ፕሬፈረንስን እንመለከታለን። እስከ ዛሬ የቆየ ነው፣ ኮንቴንትን ስንመለከት ነበረ። አሁን ወደ ታች ወርደን ፕሬፈረንስ የሚለውን እንጫንና በፕሪፈረንስ ውስጥ ያሉትን መመለከት እንጀምራለን። ፕሪፌረንስ ውስጥ የምናገኘው ኮንትሮል ግሪድ፣ ዲስፕሌይ፣ ሪያልታይም፣ ሬንደር ኦፕሽን፣ ሲስተምና ኢንተርፌስን ነው። የመቀነስ ምልክቷን ስትነኩት ጫን ስትሏት፣ እንደዚህ ይታጠፋል። ያጠፍኩት ቀስ በቀስ እየከፈትኩ ለእናንተ ለማሳየት እንዲመቼ ነው። ከታች ጀምሬ ወደ ላይ እሄዳለሁ ማለት ነው። ኢንተርፌስ ኢንተርፌሱ ፊት ለፊቱን ነው የሚያሳየው፣ ገጽታው የሶፍትዌሩ ገጽታ። እዚህ ላይ አሁን የተለያዩ ጽሁፎች አሉ፣ የተለያዩ አይኮኖች አሉ። ከላይ የምናያቸው ይሄ ቀስቶ አለ። እነሱ የምታዩቸው ጠቅላላ ኮንትሮል ማድረግ የምንችለው ኢንተርፌስ የሚለው ላይ ነው። ኢንተርፌስ ላይ ስንሄድ ይሄኛውን የተለያየ ቼንጅ እዚህ ጋር ካደረጋችሁ እንደገና ሶፍትዌሩ ዘግታችሁ ስትከፍቱት ነው አፕላይ ማድረገው እዛ ላይ እንዲሰራ ማድርገው ይለናል። ስለዚህ ለምሳሌ የአይኮን ሳይዙና የፎንት ሳይዙን እዚህ ላይ ያለው ሶፍትዌሩ ላይ ስጠቀሙ አንዳንዶቻችሁ በጣም ትንሽ ከሆኑባችሁ ማየት ካስቸገራችሁ እዚህ ጋር ሄዳችሁ አንዱ የመጨረሻው ትንሹ ይሄ ነው። ስለዚህ ትንሽ ከሆነ በጣም እዚህ ላይ ያሉት ስታነቡት ከላዩ ላይ ያሉት ከሶፍትዌሩ ላይ ያሉት ጽሁፎች የመጨረሻ ትንሽ ይሆን ያሉ እኔ የመጨረሻ ትልቁን ነው የምጠቀመው፣ ምክንያቱም ለእናንተ ቀዳም እንዲታያችሁ ማለት ነው። እዚህ ጋ ደግሞ እንደምታዩት ከለሩ ሁለት አይነት ከለር ነው ያለው አሁን አረንጓዴና ግሬ ነው። ጽሁፎቹ እንደ ግሬ አይነቶች ናቸው። መስመሮቹ የምታያቸው ግሬ። እነዚህ በፈለጋችሁት መሰረት መቀየር ትችላላችሁ። ይህን ተጭኜ ሌላ ከለር መቀየር እችላለሁ ማለት ነው። ስለዚህ በዚህ መሰረት ይህን ትቀይራላችሁ ማለት ነው። ስለዚህ ኢንተርፌስ እላዩ ላይ ያለውን የፎንቱን ሳይዝ መጨመሪያና መቀነሻ ወይም ደግሞ ከለሩን መቀየሪያ ብቻ ነው። ከለሩ እንዳለ እንተዋለን። እዚህ ጋ ግን በጣም ጽሁፉ ካነሰብን ለመመልከት ትልቁን እናደርገዋለን። ከዛ ሶፍትዌራችን ዘግተን ስንከፍተው ይሄ ጽሁፉ ትልልቅ ይሆንላል ማለት ነው። ስለዚህ በፕሬፈራንስ ውስጥ አንደኛው ኢንተርፌስ ይሄንን ነው የሚያጠቃልለው። ሲስተም ላይ ኒድ ሲስተም ደግሞ ሁለተኛው ነው የምንመለከተው። ሲስተም ምንድን ነው የሚያደርገው? ጊዜያዊ ፋይላችሁን የተለያዩ የምትሰሯቸውን ጊዜያዊ ፋይላችሁን ሴታፕ የምታደረጉበት ነው። ከዚህ ላይ የምትሰሯቸውን ነገሮች ድንገት ኮምፒውተሩ ክራሽ ቢያደርግ የት ላይ ሴቭ ል አድርገው ወይም የምትሰሩትን ነገሮች ሴቭ ሳታደረጓቸው በፊት የት ነው ሴቭ የሚያደረጋቸው ስንል አይክሎን ቴምፖራሪ ፋይል አለው የራሱ ዳታ ውስጥ አፕሊኬሽን ዳታ ውስጥ ክሬት ያደረግላቸዋል። ይህ ቴክስቸር ኤዲተር ነው፣ ዋናው ትኩረት እንድታደረጉበት የምፈልገው ቴክስቸር ኤዲተር ከዚህ በፊት አይታችሁኛል። የተለያዩ ፎቶዎች ወይም ቴክስቸሮችን በፎቶሾፕ ላይ እንዲከፍትልኝ ስጫ ነው ቀጥታ ወደ ፎቶሾፕ አውቶማቲካሊ የፎቶሾፕን ሶፍትዌር ይከፍትልኛል፣ እዛ ውስጥ ያስገባልኛል። ከዛ ቀጥታ ፎቶውን እዛ ኢዲት አድርጌ ሴቭ አድርጌ እንደገና ቴክስቸሬ ላይ አምጥቼ እቀይረዋለሁ። ይህ የሚጠቅመን ምንድን ነው? ስራችንን ፍጥነቱን ያደርጋል። ከዛ ላይ ቴክስቸሩን አውጥቼ ዴስክቶፕ ላይ ሴቭ አድርጌ እንደ ፒክቸር እንደገና ደግሞ ፎቶሾፕ ላይ ከማስገባው ፎቶሾፕን ወይም ደግሞ ሌላ የፎቶ ኤዲት ማድረጊያ ሶፍትዌሬን በዚህኛው በኩል ሊንክ ካደረኩት ቴክስቸር ኢዲተር ላይ የሚለው ሊንክ ካደረኩት ቀጥታ ወደዛ ላክልኝ ስለው ቴክስቸሬን የአክተሬን ቴክስቸር ኮቱን ይሆናል፣ ሱሪውን ይሆናል ፎቶሾፕ ላይ አውጥቶ ይከፍትልኛል። ከዛ ኤዲት አድርጌ በቀላሉ ሴቭ አረጋለሁ። ይህን ለማድረግ እንግዲህ እዚህ ቀጥታ ፎልደር ና ዙም የምትመስለዋን ፋይል እሷን እንጫናት። ና ምንድን ያደረግኩት ፕሮግራም ውስጥ ነው ሄድኩት። ፕሮግራም ፋይል ሲሲ ኮምፒውተራችሁ ላይ ማለት ነው። ሲ ኮምፒውተራችሁ ላይ ፕሮግራም ላይ ተሄዱ። ና ፕሮግራም ውስጥ የምትፈልጉትን የእናንተ ሶፍትዌር ለምሳሌ እኔ አዶብ ፎቶሾፕ ነው። ስለዚህ አዶብ ፎቶሾፕ ላይ ፈልግ ና ስለዚህ አዶብ ፎቶሾፕ እዚ ጋር እንደምናየው አዶብ ፎቶሾፕ አለ። እሱን እጫንና ኦኬ ለዋለሁ ስለው እዚህ ጋር ይከፍተዋል። እንደምታዩት ፎቶሾፕ ኢኤክስኢ የሚለው ፋይል መምጣት አለበት የግድ፣ የሶፍትዌራችሁን መጫናችሁን ይሄ ነው። አሁን እንግዲህ ስታዩት ሲ ኮምፒውተሪዎስ ፕሮግራም ፋይል አዶብ አዶብ ፎቶሾፕ ከዛ ፎቶሾፕ ኢኤክስኢን እዚ ጋር አመጣዋለሁ። ለምሳሌ አንድ ላሳያቸውን ኮንቴንት ላይ ሄጄ አክተር ኤፍ ጫና ወደ ፍሮንት አመጣዋለሁ። አሁን እንደምታዩት እዚ ጋ ቴክስቸሩ አለ። ሞዲፋይ ላይ ይሄድና ቴክስቸር ላይ ሄዳለሁ። ቴክስቸሩን ለምሳሌ ቲሸርቱን ተጫንኩት። አሁን እንደምታዩት እዚጋ ቲሸርቱ መጥቶልኛል። አሁን እዚ ጋ የምታዩት ቀስት ያላታለች፣ እሷን ክሊክ ባረገው ፎቶሾፕ ይከፍትልኛል። ያላችሁ እንደምታዩት ፎቶሾፕን ከፈተው ማለት ነው ፎቶሾፕ ላይ ቲሸርቱን ያመጣልኛል እንደምታዩ፣ ቲሸርቱን ያመጣልኛል። የሆነ እዚህ ጋር ስዕል አድርጌ ስዕሉ ስየው ቲሸርቱን በምፈልገው አይነት ይችን ሎጎዋን ቀይሬው ሁሉንም ቀይሬ ከዛ ሴፍ ካደረኩ በኋላ አምጥቼ እዚህ ላይ ስቀይረው ይሰራል ማለት ነው። ስለዚህ ይሄ ከፕሬፈረንስ ውስጥ ሲስተም የሚለው የሚያገናኘው አንደኛ ቴምፖራሪ ፎልደራችሁን ነው። ጊዜ ኮምፒውተራችሁ ድንገት ክራሽ ቢያደርግ ፋይላችሁን እየሰራችሁ ያለውን ፋይል የት ሴቭ እንደሚያደርግላችሁ የት እንደምታገኙት ነው እሱ። ዩዘርስ ላይ ነው ቴምፖራሪ ፋይል ውስጥ ነው የሚሆነው። አይክሎን ቴምፖራሪ ፋይል እዛ ውስጥ ነው የሚያጠራቅምልን። እዚህ ጋር ያለውን ደግሞ የእናንተ የፎቶ ኤዲቲንግ ሶፍትዌር የፈለገውን አይነት ሊሆን ይችላል። ቀጥታ ከዚህ ጋር ሄዳችሁ ብቻ ከእናንተ ከፕሮግራም ፋይል ውስጥ ሄዳችሁ ኢ ኤክስ ኢ ፋይልን ከዚህ ጋር ታገናኙታላችሁ ማለት ነው። ስለዚህ ሲስተም ይህንን ያጠቃልላል። ሪያል ታይም ሬንደር ኦፕሽን ይላል። ሪያል ታይም ሬንደር ኦፕሽን ማለት ልክ አሁን እኔ እዚህ ጋር አክተሬ አለ። አክተሬን ሚኒ ቪው ፖርት ላይ ሄጅ ብመለከተው እንደዚህ ያሰኘኛል። አሁን ይሄ ሬንደር የሆነው ነው። በዚህ በቀኝ በኩል ሚኒ ቪው ፖርት ላይ የምንመለከተው ሬንደር የሆነው ነው። እዚህ ኦረዲ ሶፍትዌራችን ውስጥ ያለ ነው። ይህንን አሁን ወደ ቪዲዮ ወይ ወደ ፎቶ ባወጣው የሚመስለው በቀኝ በኩል ያለነው ፕሪቪው እንደሚያሳየን ሚኒቪው ፖርት ውስጥ እንደምንመለከተው እንደዚያ ይወጣል። አሁን ካስተም ብናደረገው ሀይ ኳሊቲ ካል ነው ሀይ ኳሊቲ ይሆናል። አሁን ሲወጣ እዚ ጋ ያለው ሀይ ኳሊቲ ሬንደር ይሆናል ማለት ነው። በብዛት ስትሰሩ ሎ ኳሊቲ ላይ ካስተም ላይ ወይም ኩዊክ ሞድ ላይ ብታደረጉት ጥሩ ነው። ኳሊቲው ሪዞሉሽኑ ይቀንሳል። የልብሱ እንደምጠጋርጌ ባሳያችሁ ለውጡን ታዩታላችሁ። ቆይ አሁን ሃይ ኳሊቲ ስታዩት ኪሱን ምናምን ተመልከቱት። እንደምታዩት ኪሱ ጥፋቱ ሁሉ ነገር ይወጣል። የቀበቶ ሁሉ ነገር እንደምታዩት፣ ሃይ ኳሊቲ ላይ ኩዊክ ሞድ ላይ ሲሆን እንደምታዩት ልሙጥ ነው። በብዛት ዴፊኒሽን አይሰጠንም። ይሄ በምንሰራ ጊዜ ሶፍትዌራችንን ብዙ ሲኖች በምንሰራ ጊዜ ሁል ጊዜ ኩዊክ ሞድ ላይ እናደርግና መጨረሻ ላይ በቪዲዮ ወይም በፎቶ ልናወጣው ስንል ሃይ ሪዞሉሽን ላይ ሄደን እናወጣዋለን ማለት ነው። ስለዚህ አንዳንድ የኮምፒውተራችሁ በጣም ስሎ ከሆነባችሁ አኒሜሽን እየሰራችሁ ኩዊክ ሞድ ላይ ታደረጉታላችሁ ማለት ነው። ስለዚህ ፕሬፈረንስ ላይ ሄዳችሁ ሪያል ታይም ሬንደር ኦፕሽን ላይ ሄዳችሁ ኳሊቲውን የሬንደራችሁን ኳሊቲ የምትቀያይሩበት ነው። ስለዚህ ይሄንን ሴትአፕ በምታደረጉት ጊዜ ሁሉንም እነዚህን ክሊክ አድርጓቸው። እነዚህ የተለያዩ ናቸው ኤችዲአር ሃይ ዳይናሚክ ሪዞሉሽን ኢሜጂንግ አንቲ አሊያስ እንዳለ። አንቲ አሊያስ ደግሞ ምንድን ነው? ሻዶውን ነው፣ ቢት ማፕስ የምናየው ይሄ ከፍታ ዝቅታ የሚያደርጉ ናቸው። ሪፍራክሽኑም እንደዛው ነው። ኢንቫይሮንሜንታል ሪፍራክሽን፣ ሪፍራክሽን ማፕ፣ ግሎ ማፕ እነዚህ ሁሉ ያስፈልጉታል ለሬንደራችን። ስለዚህ ሁሉንም ቲክ ቲክ ቲክ ታደርጉታላቸው እናንተ ቲክ ቲክ ካልተደረገ እዚህ ጋር ግን ቴክስቸር ሳይዙን እንደፈለጋችሁ ትመርጣላችሁ። እኔ ቴክስቸር ሳይዙን መመርጠው በብዛት ሁለት አርባ ስምንት ነው እሱ ላይ ትቀይሩታላችሁ ማለት ነው። እሱ ራሱ የኮምፒውተራችሁ ሶፍትዌር ሲሰራ ፍጥነቱ በጣም ልዩነት አለው። አንዳንዶቻችሁ ኮምፒውተራችሁ በጣም ስሎ ከሆነባቸው የመጨረሻው ላይ መሄድ ትችላላችሁ። አምስት አስራ ሁለት በአምስት አስራ ሁለት የሚለው ላይ እሱ ላይ መሄድ ትችላላችሁ። ስራችሁ ይህን ያህል ብዙ አይቀይረውም። ኮምፒውተራችሁ እንዳለው እንደ ራም መጠን ይህ መቀያየር ትችላላችሁ። ጥሩ አኒሜሽን የሚወጣው 2048 በ2048 ባለው የቴክስቸር ሳይዝ ጥሩ የሆነ አኒሜሽን ይወጣል። ከዛ በታች ግን ማድረግም ከፈለጋችሁ ሩቅ ላሉ ነገሮች አሁን ሲናችሁ ላይ ስሰሩ ከሩቅ የሚታይ ነገር ከሆነ የግድ ኳሊቲ አያስፈልገውም። ስለዚህ የሩቅ ያሉትን በአምስት አስራ ሁለት ተሰሩና ቅርብ ያሉ አክተሮቻችሁን ካሜራ ውስጥ የሚገቡትን አክተሮቻችሁን በሀይ ሪዞሉሽን ትሰሯቸዋላችሁ። ይሄ ምንድን ነው የሚጠቅመው? አንደኛ በምትሰሩ ጊዜ ፍጥነቱን ይጨምርላችኋል። ሁለተኛ ርቆ ያለ ይህን ያህል ቴክስቸሩ የፊቱ መልክ ወይ የፊቱ ላይ ያለው የቆዳው መልክ ስለማይታይ፣ በዛ ምክንያት ኮምፒውተራችሁን ከሚያጨናንቀው በእንደዚህ አይነት ሲስተም ትጠቀማላችሁ። ስለዚህ በብዛት ፕሬፈረንስ ላይ መታችው ሪያል ታይም ሬንደር ለዚህ ነው የሚጠቅማችሁ እዚህ ጋር በብዛት እኔ የምጠቀመው በስምንት ላይ ነው። አስራ ስድስት መጠቀም ትችላላችሁ። ፊልተሪንጉን ነው ማለት ነው። ፊልተሪንጉን ሄዳችሁ ስምንት ላይ ትጠቀማላችሁ። ስለዚህ ሌቭል ኦፍ ዲቴል እንዳለ ያለበትን የሌቭሉን የዲቴሎቹን የልብሱ ይሁን የጫማ ይሁን ሌቭል ኦፍ ዲቴል ፐርፎርማንስ ነው የምትፈልጉት ኳሊቲ ነው ይላችኋል። ነው በብዛት እኔ የማደርገው ፐርፎርማንስ ላይ ነው። ስሰራ ፐርፎርማንስ ላይ ያደርገዋለሁ። ሌቭል ኦፍ ዲቴይሎቼን ሬንደር በማድረግ ጊዜ ስፈልግ ኳሊቲ ላይ ያደርገዋለሁ። ወይም ደግሞ ሁለቱም ላይ ፐርፎርማንስ እና ኳሊቲ መሀል ላይ አድርጌ መተው እችላለሁ። ስለዚህ ከሁለቱም እኩል አገኛለ ማለት ነው። ስለዚህ አውቶማቲካሊ ካስተም ላይ ያደርግልኛል ማለት ነው። እንደምታዩት በዚህ መሰረት የእናንተን ሪያል ታይም ሬንደር ኦፕሽናችሁን ታስተካክላላችሁ። ስለዚህ ኮምፒውተራችሁ አሁንም እንዲሆነው ስሎ ከሆነባችሁ የመጨረሻ የምታደርጉት ምንድን ነው? ይሄኛውን አምስት ከዛ ይህኛውን ደግሞ ሁለት ላይ ታደርጉታላችሁ። ሬንደር ስታደርጉ መጀመሪያ ግን ስትሰሩ ካስቸግራችሁ ኦፍ ታደርጉትና ፊልተሪንጉን ኦፍ ታደርጉትና መጨረሻ ቪዲዮችሁን ልታወጡ ስትሉ ሬንደር አድርጋችሁ ልታወጡ ስትሉ ሁለት ወይ አራት ታደርጉታላችሁ ማለት ነው፣ እንደ ራማችሁ ማለት ነው። ከዛ መሰረት ጥሩ የሆነ ኳሊቲ የሆነ አኒሜሽን ሬንደር ማድረግ ትችላላችሁ ማለት ነው። እንግዲህ ኢንተርፌስን አየን። ሲስተሙን አየን። እንዴት ከቴክስቸራችንን ኤክስፖርት እንደምናደረግ። እንደገና ደግሞ ሪያል ታይም ሬንደር ኦፕሽን ይሄንን ይመስላል። ሪያል ታይም ሬንደር ኦፕሽን እንዳያችኋቸው፣ እኔ ጋር ባያችሁት መሰረት ቲክ ቲክ ቲክ አድርጓቸውና ብዙ ጊዜ ስፔስ ስለሚወስድ ሁል ጊዜ አንቲክ ነው የማደርገው። በምፈልግ ጊዜ ግን ጠቅመዋል። ወደፊት ፕሮጀክት ስንሰራ ለምን ለምን እንደሚያስፈልግ አሳያችኋለሁ። ከዛ ቀጥሎ ዲስፕሌይ ነው። ዲስፕሌይ እንደምታዩት የተለያየ ዲስፕሌዎች አሉ። አሁን ይህንን አክተር ላውጣውና ወርልድ አክሲስ ይላል። ወርልድ አክሲሴን ማየት ከፈለኩ ማለት ነው፣ የሲኔን ማሀከለኛውን ማለት ነው። የፊልሜ የሚታይበት ማሀከለኛውን ማየት ከፈለኩ በዚህ ነው። የቱ ጋ ነው ማሀከሉ ያለው ሴንተሩ። ስለዚህ እኔ ብዙ ጊዜ ሴንተሩን ማየት ስለምፈልግ የግድ ይሄንን ኦን አድርጌዋለሁ። ይህን ኦን ካላደረጋችሁት የእናንተ እዚህ ጋር ካልመጣላችሁ ይሄ ሰማያዊ አርጂቢ ከዚህ በፊት አርጂቢ ብዬ ያሳይቻችኋለሁ። አርጂቢ ኤክስ ዋይ ዜድ አርጂቢ ሬድ፣ ግሪን እና ብሉ ማለት ነው። ስለዚህ እነዚህ አክሰሱን ያሳየናል ማለት ነው። የሲናችንን መሀከለኛ ሴንተሩን ያሳየናል ማለት ነው። እቺ ሜሴጅ ፓናል በብዛት አልፈልጋትም። አንዳንድ ጊዜ ሜሴጅ ይሰጣችኋል። አንዳንድ ነገር ሚስቴክ ሲኖር ሜሴጅ ፓናል ነች። ስለዚህ እዚህ ጋር የምታያዋት ማለት ነች የምትመጣ። እኔ በብዛት አልፈልጋትም። እናንተም እንደፈለጋችሁ እንደምርጫችሁ አንዳንድ ነገር ሜሴጅ ይመጣለው። እንደዚህ ሆኖ ነው እንደዚህ ብሎ ይነግራችኋል። አንዳንድ ነገር እንደ ሚኒ ሜሴጅ ፓናል ነች። ይሄ ደግሞ ዳሚ ኦብጀክት ነው። ዳሚ ኦብጀክት ወደፊት ስለምናየው አሁን በዲቴል ላይም ዳሚ ኦብጀክት ምን ማለት ነው አንዳንድ ነገሮች ለምሳሌ ቡሄ የሚጨፍሩ ሰዎች ዱላ ይዘው የሚጨፍሩ ልጆች እዚህ ጋር ብናመጣ ለምሳሌ እጁ ከእንጨቱ ጋር እንዲያያዝ ማድረግ ብንፈልግ ዳሚ ዳሚ እንጠቀማለን። እነዚህን ዳሚ ኦብጀክቶች እንዲታዩን ከፈለግን የግድ እነዚህን ዳሚ ኦብጀክታችንን ኦን እናረጋለን። ሾርት ከታለው ኮንትሮል ዲ ስናረገው ዳሚ ኦብጀክቱ ይታየናል። ስለዚህ ሴትአፕ ማድረግ እንችላለን። ወደፊት ይሄ በደንብ የሚገባን ወደፊት አኒሜሽን ላይ ስንሄድ ዳሚ ኦብጀክትን እናየዋለን ማለት ነው። ስለዚህ ኦንም ማረጋችሁት ኦፍም ማረጋችሁት ምንም ለውጥ የለውም። ዳሚ ስንጠቀም ነው ኦረዲ ዳሚ ኦብጀክታችን ይበራልናል ማለት ነው። ይሄ ኢንፎርሜሽናችን ጥሩ ነው። ይሄ ኢንፎርሜሽን አንዳንዴ ኮምፒውተራችሁ እየሰራችሁ አኒሜሽን እየሰራችሁ እያላችሁ ኢንፎርሜሽን እዚህ በግራ ጎን ላይ ኮርነር ላይ የምናየው ፍሬም ፐር ሰከንድ ዜሮ ነው። አሁን እንደምታዩት ፍሬም ፐር ሰከንድ ያለሁት ዜሮ ላይ ነኝ። እንደገና ደግሞ ምንም ፖሊጎን የለኝም። ለምሳሌ አሁን ክሬት ባረግ ሼፕ ባረግ ቦክስ ባድረግ እንደምታዩት ፖሊጎኔ አስራ ሁለት ነው ይለኛል። ሴሌክትድ ፖሊጎን አስራ ሁለት ነው ብሎ ይነግረኛል። በአንቀሳቀሰውና አንድ ብጨምር ይህንን ይመስላል ማለት ነው። ስለዚህ ባሉት ነገር ላይ ሴሌክትድ ኦብጀክቱ አንድ ነው፣ ትዌልቭ ፖሊጎን ሴሌክት አድርገል ይለኛል። ሁለቱንም ሴሌክት ባደርጋቸው ሀያ አራት ፖሊጎን ሴሌክት አድርገል ይለኛል። ኢንፎርሜሽን ይሰጠኛል ማለት ነው። አንዳንዴ ያሉት የፖሊጎን ካውንታችን ኮምፒውተራችን ላይ ያለውን ማወቅ ከፈለግን ምን ያህል ፖሊጎኖች እንዳሉ የትኛውን ሴሌክት እንዳደረግን ኢንፎርሜሽን ፍሬም በርሰከንድ ስንት እንደሆነ ማወቅ ከፈለግን ይሄንን ኢንፎርሜሽን እናደርገዋለን። እኔ በብዛት አልጠቀመውም። የሚያስፈልገኝ ጊዜ አንዳንዴ በፕሮጀክቴ ላይ ያሉትን ፖሊ ካውንት ማወቅ ስፈልግና በጣም ብዙ ፕሮጀክት በምሰራ ጊዜ ግን እጠቀመዋለሁ። ስለዚህ ኢንፎርሜሽን ዲስፕሌዩ እዚህ ላይ ነው የምታገኙት ማለት ነው። በዚህ መካከል እንግዲህ ተመልክተናል። እኔ በብዛት የምጠቀመው ወርልድ አክሰስን ነው እንሄድና የሲናችንን ማዕከለኛ ሴንተሩ ነው የምንጠቀመው እሱ በዚህ መሰረት ኦን እናረጋለን፣ ኦፍ እናረጋለን ማለት ነው። ስለዚህ ዲስፕሌ ይህንን ያጠቃልላል ማለት ነው። አሁን ሁለት ቀርተውናል፣ ግሪድ እና ኮንትሮል ነው። ግሪድን እንመልከተው። ግሪድ ማለት ይሄ የምታዩት አሁን መስመር መስመር ስኩዌሩ የሚታየው ማለት ነው። ለምሳሌ ግሪዱን ባጠፋው ጠፋ ማለት ነው። አንዳንዴ ፊልም ስትሰሩ ካላስፈለጋችሁ፣ ይህን ግሪዱን ማየት ካላስፈለጋችሁ መታችሁ ፕሬፈረንስ ላይ ትሄዱና ግሪድ መታችሁ ይህንን ታጠፉታላችሁ። እኔ በብዛት የምጠቀመው ሾርት ከቱን ነው። ኮንትሮልን ተጭናችሁ ጂን ስትጫኑት አሁን ለምሳሌ አሁን እኔ እየተጫንኩት አላለም። ኮንትሮልን የጂ ኪቦርድ ላይ ኮንትሮልና ጂን ስጫነው ይጠፋል። ኮንትሮል ጂ ስጫነው መልሼ ይበራል ማለት ነው። ስለዚህ ግሪዱ ከለሩን ከፈለግኩ የተለያየ አይነት ግሪድ መቀየር ግሪድ ከለሩን መቀየር እችላለሁ። ከፈለግኩ ዋይት ማድረግ ከፈለግኩ ዋይት አረገዋለሁ። ቀይ ማረግ ከፈለግኩ ቀይ አረገዋለሁ ማለት ነው። ግሪዱን እና ኖርማሊ በራሱ ላይ እንተዋለን ማለት ነው። ኖርማል ላይ ማለት ነው፣ እዚህ ላይ እንተዋለን ማለት ነው። ስለዚህ ከቀየር ነው በዚህ መልኩ ግሪዳችን እንቀይራለን። ግሪዱን ኦን ኦፍ ማድረግ እንችላለን። ስለዚህ ኤኒቲንግ ላዩ ላይ ቢሆን እንደምናየው ይሄንን ይመስላል። ግሪዱን ካጠፋ ነው። ስለዚህ ከፕሬፈረንስ ውስጥ ግሪድ ይሄን ማለት ነው። ስለዚህ የግሪዱን ሳይዙን ለምሳሌ አንዳንዴ ሳይዙን ማሳነስ ከፈለጋችሁ፣ ለአንዳንድ ፕሮጀክት የግድ ቤቶቹን ስትገነቡ በዛ ስኩዌር ስኩዌሯ ውስጥ ለመገንባት ግሪዱን መጠቀም ከፈለጋችሁ ቢውልዲንግ ስትሰሩ፣ ወይ የተለያየ የእርሻ ቦታ ስትሰሩ፣ ወይም ደግሞ ፓርኪንግ ለመስራት ፈልጋችሁ ግሪዱን መጠቀም ከፈለጋችሁ፣ ለዲዛይኒንግ ከላይ ከቶፕ ቪው ሆናችሁ ግሪዱን ለመጠቀም ከፈለጋችሁ፣ የግሪዱን ሳይዝ እንደ ቢውልዲንጋችሁ ልትሰሩበት በፈለጋችሁት ሴንቲሜትር ሳይዙን አርጋችሁ ስፔሲፊክ የሆነ በዛ መሰረት እየሄዳችሁ ወደፊት ወደ ኋላ እየሄዳችሁ ግሪዱን መጠቀም ትችላላችሁ ማለት ነው። የግሪዱን ሳይዝ ማስተካከል ትችላላችሁ ከሞዴላችሁ ጋር። እዚህ ጋር የፈለጋችሁትን ሴንቲሜትር ብሰጡት ግሪዱ በዛ መሰረት ስኩዌሩ ይስተካከላል። ለምሳሌ ይሄኛው መቶ በመቶ ነው ያለው። ሃምሳ በሃምሳ ማድረግ እንችላለን፣ አስር ማድረግ እንችላለን። እንደፈለግ ነው። ለምሳሌ ይህንን አስር አስር ብለው እንደምታዩት ግሪዱ አነሰ ማለት ነው። ስለዚህ መቶ እናረግ እና እንጠቀማለን። ይሄ ዲፋልቱ ነው፣ እሱ ላይ እንተዋዋለን ማለት ነው። ስለዚህ ግሪዲን ይመስላል። የመጨረሻው የመጨረሻው ኮንትሮል ነው ኮንትሮል ነው። ኮንትሮል ላይ ስንሄድ የሚያሳያለው አሁኔ ስናፕ ቱ ሞዴል የሚለውን እንመልከተው። አሁን አንደኛ ይሄኛው ፓፔት ላይ ነው። ወደፊት ፌስ ፓፔት ስንሰራ የአክተራችንን ፊት መቀየር ስንፈልግ ማዘኑን መቆጣቱን እነሱን ስንል የእሱን ቪው ፖርት ለማየት የእሱን ኦን ያደረግልናል። ምንድን ነው እሱን በምንሰራ ጊዜ ማየት እንድንችል አንዳንድ ሂንቶች ይሰጠናል። በብዛት አሁን እሱን እየሰራን ስላልሆነ እሱን ማየት አንችልም። ስለዚህ ኦን አድርገን እንተዋዋለን። ወደፊት ስንጠቀም አቶማክቲካሊ ራሱ ኦን ያደረግልናል። መተን ዚህን ኦን ማድረግ አያስፈልገንም። እንደገና ደግሞ እዚህ ጋር ሞሽን ካደረጋችሁ ለምሳሌ አንድ አክተሬ ላይ አኒሜሽን ብከትበት አኒሜሽኑን ልክ እንደ ጫንኩበት አክተሩ ወዲያው ነው አክት እንዳያደረግ እኔ ፕሌስ አደለው። አክተሩ ወዲያው እንዲጫወትልን ከፈለግን ይህንን አውቶ ፕላይ ሞሽንን ኦን እናደረገዋለን። እኔ በብዛት አውቶ ፕላይ ሞሽንን ኦን አደረገዋለሁ ምክንያቱም አኒሜሽን አምጥቼ አክተሬ ላይ ላይ ሳስቀምጥበት አኒሜት ማድረግ ሲጀምር መንቀሳቀስ ሲጀምር ማለት ነው ያኔ እኔ ፕሌ ሳልለው እሱ አውቶማቲካሊ ፕሌ እንዲያረግ ከፈለኩ ይችን ክሊክ አረጋታለሁ ማለት ነው። አሁን ስናፕቱ ሞዴል የሚለውን ላሳያችሁ። እዚህ ጋር ሄደን ይህንን ጫንና ሌላ ሞዴል ክሬት ና እርግ ቦክስ ስበዋለሁ ሁለት ይከፈታል። አሁን ስናፕቱ ደ ሞዴል ካልኩት ይህንን አንዱን ሞዴል አንስቼ ወደዚህ ጠጋ ሳረገው ጠጋ ሳረገው እንደምታዩት ሄዶ ጥብቅ ይላል በራሱ በስኩዌሩ ሄዶ ጥብቅ ይላል። እንደዚህ አይነት ቢውልዲንግ በምንሰራ ጊዜ ግድግዳ በምንሰራ ጊዜ ይሄ ስናፕቱ ስናፕቱ ዘ ሞዴል የሚለው እሱ ላይ ይጠቅመናል ማለት ነው። ቀጥታ እናደርገን ጠጋ ስንል ጥብቅ ይላል። ጠጋ ስንል እንዲህ ማለት ነው። ይሄኛውም ደግሞ እንደዚህ ጠጋ ስንል ይሄኛውም ጠጋ ስንል እንደምናየው ስናፕቱ ዘ ሞዴል። ስለዚህ ይህን ካደረግን ስናፕቱ ዘ ሞዴል በተለያየ ጊዜ ደግሞ በአንግል ከሆነ ስናፕ እንዲያደርግልን የምንፈልገው አንግሉን አድርገን ለምሳሌ 45 ዲግሪ 45 ዲግሪ ወይ 90 45 ዲግሪ ከሆነ 45 ዲግሪ እንሰጠዋለን ማለት ነው። ስለዚህ በየ45 ዲግሪው ስናፕ ያደርጋል ማለት ነው። ለምሳሌ ይህንን ወስደን እንደምናየው ስናፕ 45 ዲግሪ እንደገና 45 ዲግሪ 45 ዲግሪ በየ45 ዲግሪው ይሽከረከራል ማለት ነው። ስለዚህ ይሄን ይጠቅማል ማለት ነው። ይህ ታይም ላይን አውዲዮ ስክራቢንግ ማለት ታይሙን ላይኑን ስናንቀሳቀሰው አንድ ጊዜ አንዳንድ አውዲዮ ፎርዋርድ ስታደርጉት ድምፁንም አብራችሁ ተሰሙታላችሁ። አለ ሲንጫጫ፣ አብሮ ልክ እንደሱ ማለት ነው። አውዲዮ እንዳለውና እንደሌለው ትክክል እንደመጣ አውዲዮ እንደገባለት ለማየት ከፈለግን ልክ ይህንን የአውዲዮን ስናንቀሳቅሰው አውዲዮ ካለበት የአውዲዮን ድምጽ፣ የአኒሜሽኑ እየተናገረ ከሆነ የአኒሜሽኑን ድምጽ እንሰማለን። የግድ አኒሜሽን ሳንከፍት ማለት ነው። ስለዚህ እሱን ታይም ላይን አውዲዮ ስክራቢንግን እሱን ኦን ማድረግ እንችላለን ማለት ነው። ይሄ ትራንስፎርም ጊዝሞ ደግሞ ማለት ይሄ ነው። ትራንስፎርም ጊዝሞ እንደምታዩት እዚህ ጋ መጣልኝ። አሁን ይሄንን ስለተጫንኩት ይሄኛው መጥቷል ማለት ነው። ይሄንን ብጫ ነው ደግሞ ቀስቱ ይመጣል ማለት ነው። ይሄ በጣም ወሳኝ ነው። ድንገት የእናንተ ከሌለው ምንድን ነው የምታደረጉት? ይህንን ትራንስፎርም ጊዝሞ በጣም ያስፈልጋቸዋል። ምክንያቱም አሁን ይህንን ሌላ ዱፕሊኬት ለማድረግ ብፈልግ ወይ ወደ ኋላ ለመውሰድ ብፈልግ ከዚህ በፊት አይተናቸዋል። እነዚህ ነገሮች መመልከት የምንችለው ላይ ያሉትን ይሄ ኦን ሲሆን ነው። ስለዚህ ትራንስፎርም ጊዝሞ ኦን አድርጉት። ስለዚህ ትራንስፎርም ትራንስፎርም ጊዝሞ ይህንን ይመስላል። እዚህ ጋር ኦን ታደረጉታላችሁ። እዚህ ጋር ታጠፉታላችሁ ማለት ነው። ስናፕ ቱ ግሪድ ደግሞ እሱንም ኦን ታደረጉታላችሁ። ስናፕ ቱ ግሪድ ማለት ግሪዱ ቅድም አይተነዋል፣ እዚህ ጋ ይህ ከታች ያለው ነው ግሪዱ። ስለዚህ አንዳንድ ነገር ሞዴሎቻችንን አውጥተን ሞዴል ቁጭ ስናረግ ከግሪዱ ጋር ስናፕ ያደርጋል ማለት ነው። ወደ ታች አይገባም ወይ ወደ ላይ አልወጣም። ስለዚህ ይህንን ይመስላል ማለት ነው። እንግዲህ ፕሬፈራንስ ውስጥ ሳምራይዝ ለማድረግ ከመጀመሪያው ጀምሬ ቶሎ ቶሎ እያልኩ አልፌ ይሄዳሉ። እነዚህ የመጀመሪያው ኢንተርፌስ ነው። ኢንተርፌስ እላዩ ላይ ያሉትን ጽሁፎች እና የኢንተርፌሳችንን ከለር የምንቀይርበት ነው። ስለዚህ ትልቁ በደንብ ይታየናል። አነስተኛው ፎንቶቹን ያሳንሳቸዋል። ይሄ ኢንተርፌሱ ነው። ሲስተም ደግሞ ቴምፖራሪ ፋይላችን የት ሴቭ እንደሚሆንልና ቴክስቸር ኢዲተራችን ምን አይነት ሶፍትዌር መሆኑን እዚህ ላይ የምናካትትበት ይሆናል። የትኛው ላይ ቴክስቸራችንን ኤዲት እንደምናደረግ፣ አውቶማቲካሊ ወደ ሶፍትዌር ላክልኝ ስንለው የትኛው ሶፍትዌር ላይ እንዲልክልን እንደምንፈልግ ዳይሬክት የምናደረግበት ነው። እኔ ፎቶሾፕ ሲሲ ፊፍቲ ላይ እንዲሁ ሴት አድርጌዋለሁ። እንዴት ሴት እንደምናደረግ አየን። ከዛ እንደገና ደግሞ ሪያል ታይም ሬንደር ኦፕሽንን ተመለከትን። ሬንደር ኦፕሽናችን እንደምታዩት የኔ በዚህ መልኩ ሬንደር ሆኗል። ይህንም በማየት ፖዝ አድርጋችሁ ይህም በማየት የእናንተንም እንደዚህ ሴት አደርጉት። ከዛ ቀጥሎ ዲስፕሌይ ነው። ዲስፕሌዩ ላይ ወርልድ አክሰሱ ወይም የሲናችን ሴንተሩ የቱ እንደሚሆን አየን። ዳሜ ዚ ጋ ኦን አደረግም ማለት ነው። ግሪዳችን ምን እንደሚመስል የግሪዱን ከለር እንዴት መቀየር እንደምችል የግሪዱን ሳይዝ እንዴት እንደመቀየር እንደምችል ተመለከትን። ኮንትሮል ላይ ደግሞ አየናቸው። እንዳየ ነው ስናፕ እንዴት እንደምታደረግ አውቶ ፕላይ እንዴት እንደሆነ እነዚህ ሁሉ ፕሬፈራንስ ላይ ናቸው። እንግዲህ ፕሬፈራንስ ይህን ሁሉ ያጠቃልላል። ከእንግዲህ በፕሬፈራንስ ውስጥ ምንም አይነት ችግር አይገጥማችሁ ማለት ነው። የሚያስፈልጋችሁን ስትፈልጉ ግሪዱ ላይ ችግር ከጠፋ ጊዝሟችሁ ከጠፋባችሁ እንዴት አድርጋችሁ የት ሄዳችሁ ኦን እንደምታደርጉ እስሎ ከሆነባችሁ ደግሞ እንዴት ሬንደር ታይም ላይ ሄዳችሁ እንዴት ይሄንን ኦፍ አደር በማድረግ ፍጥነቱን እንዲጨምርላችሁ ይሄኛው ወለታች 512 በማውረድ እንዴት ፍጥነቱን እንደሚጨምርላችሁ። በዚህ መሰረት እንግዲህ ፕሬፈረንስን ኮምፕሊትሊ ጨረስን። ከእንግዲህ በሚቀጥለው ደግሞ ቪዥዋላይዝን እናየዋለን። ምክንያቱም ሲን ምንም አይነት አክተር ከሌለን እዚህ ጋር ሲን ከኮንቴንት ጋር የተያያዘ ነው። ስለዚህ ከኮንቴንት ጋር ሲንን ሁል ጊዜ አይተነዋል። አሁን ቪዥዋል የሚለውን በሚቀጥለው እናያለን። በቪዥዋል ውስጥ የተለያዩ ነገሮች አሉ። የሚቀጥለው ትምህርታችን ላይ ቪዥዋልን እንማራለን። እንግዲህ በዚህ ብዙ ትምህርት እንደገበኛችሁ እርግጠኛ ነኝ። ፕሬፈረንስ ምን እንደሆነ በደንብ እንደተረዳችሁ እርግጠኛ ነኝ። እንግዲህ በሚቀጥለው በቪዥዋል ትምህርታችን እስከምንገናኝ ደህና ቆዩ። ባይ ጋይስ ባይ።